ሰላም እንዴት ናችሁ? ውድ የቲጂ ባላገሯ ኢትዮጵያ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ ልነግራችሁ የሚገባ ጉዳይ የመጣሁት ማለት ነው። በተለይ አረብ ሀገር የምትኖሩ እህቶቼ ብዙ ጊዜ ካርጎ ታደርጋላችሁ ማለት ነው። ስለ ካርጎ በጣም በጣም ማለት ነው ብዙ ጊዜ ይነገራል። ኢትዮጵያም ካርጎ የሚያደርጉት ቅጣት ራሱ ሀገራችን ላይ ብዙ እቃ አለ፣ የምትፈልጉት አይነት እቃ አለ። ለምንድን ነው ጭናቸው የምትመጡት በሚል በልክ ይመስለኛል ቅጣቱን የሚያከብዱት ማለት ነው። እና እዚህ ጋር ስትገዙ እቃው በውድ ትገዛላችሁ፣ ከዛ ደግሞ የካርጎ ትከፍላላችሁ፣ ከዛ የኮቲ ትከፍላላችሁ፣ እዛ ስትሄዱ ደግሞ ቀረጥ ትከፍላላችሁ። የካርጎ የቀረጥ የኮቲ የሚባል ነገር ሶስት አይነት ክፍያ ትከፍላላችሁ። ያ ከእቃው በላይ ከእቃው በላይ እንደውም ላንዱ እቃ እዛ ቀረጥ የምትከፍሉት ካለው እቃ በላይ ሊሆን ይችላል ማለት ነው። ካለው እቃ በላይ እና እንደዚህ የምላችሁ በቃ እስካሁን ድረስ እዚህ በመኖር በምትኖሩበት ጊዜ ያጠራቀማችሁትን ይዛችሁ አትሂዱ፣ አይደለም ነገር ግን ከጊዜ ወደ ጊዜ በቃ ከኤርፖርት በኤርፖርት ከሚያልፈው የበለጠ ካለ ከጓደኛ ጋር ምናምን አመሸና አድርጋችሁ ካርጎ አድርጎ እቃችሁን ጥራችሁ ሄዱ አላችሁ። ነገር ግን አዳዲስ እቃይ ገዛችሁ ምን አይቀራችሁ፣ ደስታ አይቀራችሁ፣ ፍሪጅ አይቀራችሁ፣ ማሽን አይቀራችሁ፣ ምን አይቀራችሁ። አላስ አንድ ጓደኛዬ አልጋና ትጂዬ አልጋና ቁምሳጥን ሳጥን ብጭንስ ብላኛለች። አሁን ግን ስንት መከራ ኢትዮጵያ ገብታ ስንት መከራ አይታ መታ። እንደገና አፈርድሜ እየበላች እየሰራች ነው፣ ጓደኛ ናት። ተይ ለእቃ ብር አታውጪ። እኔ ሁሌ ማለት ነው ጓደኞቼ እቃ ገዝተ ማንኪያ አይቀራቸው ች ማንኪያ ገዝቼ ይሄ እንድስት ገዝቼ ይሄ ንጥን ገዝቼ ሲሉ እኔ አል እኔ ቃል ገዛ አይደለም የመጣሁት፣ አረብ ሀገር የመጣውት ቃል ገዛ ሳይሆን የሰራውትን ቆጥቤ ከቻልኩ ምን ጊዜም ቢሆን የማይጠፋ ከቻልኩ ቤት መስራት አለብኝ፣ ቦታ ገዝቼ ቤት እሰራለሁ። ከዛው ውጭ ግን የሚዘው ነገር የራሴ እቃ አለ ልብሶቼ። እንደው በቃ አንዳንድ ቀን ገዛው፣ አሁን ደግሞ አልገዛም ጭራሽ ልብስ ማለት ነው። ልብሶቼንና አንዳንዴ ስጥራቀሙ ነበር ሲ ያው፣ እለት እለት ስትወጡ እንደዚህ ስታያዋቸው የሚያጓጉ ምናምን ልብስ ወይ ልብስ ነው። እኔ ከዛው ውጭ አልገዛም ማለት ነው። ስትጀመር ልብስም በኋላ አልገዛም እርግፍ አርግቻለሁ። አሁን ግን ማለት ነው ጥቅሙን ጉዳቱን አይቼዋለሁ። በቃ ምንም አይሰራም እና ያላችሁን ይዛችሁ ኢትዮጵያ ገብታችሁ እቃ ልገዙበት ያሰባችሁትን ገንዘብ ይዛችሁ ገብታችሁ፣ አንዴ ወይ መርካቶ መርካቶ የሚገዛው መርካቶ፣ ቦሌ የሚገዛው ቦሌ ገዝታችሁ መኪና ኮንትራት ይዛችሁ ገጠርም ከሆነ የምትኖሩት አዲስ አበባም ከሆነ የምትኖሩት አንዴ ሰብስብ አድርጋችሁ ቤታችሁን ታሟላላችሁ። ሲጀመር አንደኛ ከዚህ እቃ ስትገዙ ቤት ሳይኖራችሁ ነው እቃ የምትገዙት። ቤት ሳይኖራችሁ እቃ ትገዛላችሁ። ቤት ትከራያላችሁ። ያ ቤት አይመቻችሁም። ወደ ሌላ ቤት ስትወስዱት ይሰበራል፣ ይንገላታል፣ ይጠፋል። ያኔ ብስጭታችሁ ለምን ቀውስ አያስብላችሁ? እንዴት አድርጋችሁት እንዳመጣችሁ ለካርጎ የከፈላችሁበት፣ ለቀረጥ የከፈላችሁበት፣ ብዙ መስዋዕት የከፈላችሁበት ይከፈላችሁ እቃ በዛ ላይ ደግሞ በስደት ሀገር የገዛችሁ ተመልሳችሁ ማታገኙት ስለሚመስላችሁ ብዙ ነገር ልትናገሮች ይችላላችሁ ሰው ሲነካባችሁ ስለዚህ ማለት ነው እህቶቼ፣ የምመክራችሁ ነገር አገራችሁን በሰላም ግቡ። እቃችሁን ያዛችሁ ያዛችሁትን በቃ አትግዙ። ሌላ ያዛችሁትን እስካሁን ከገዛችሁ ገዛችሁ፣ ወይ ደግሞ ማዳዎቻችሁ ሲሰጧችሁ ያልሆናችሁ ልብሳችሁ ደግሞ ለእናንተ ያልሆነ ልብስ ይዛችሁ እንዳትይዙ። ለሰው ብትሰጡት ምጽዋት ሰጠችኝ ነው እንጂ ደህና ነገር ሰጠችኝ ብሎ ሊያመሰግናችሁ ስለማይችል ለራሳችሁ የሚጠቅማችሁን ብቻ ይዛችሁ ግቡና ቤት ካላችሁ ቤታችሁን አስተካክላችሁ ማረፊያ ካላችሁ እረፍ መጀመሪያ እርፍ ብላችሁ አስቡበት። የኢትዮጵያ እናቶቻችን እኮ እቃ የሚገዙት እቁብ እየገቡ እቁብ እየገቡ ድስት ባንድ እቁባቸው ከገዙ የሆነ ነገር በሆነ እቁብ ከገዙ ገዝተው ቀስ እያደረጉ ነው እቃ የሚያጠራቅሙት እንጂ እቃ ገዝተው ገዝተው ገንዘባቸውን ለእቃ ሰጥተው ከዛ በኋላ ባሎቻቸው ቁጫ ገንዘባችሁን ይዛችሁ ቤት አንደኛው መሰረታዊ ነገር ነው። ቤታችሁን ስሩ። ከዛ በተረፈ ደግሞ አገሬ እኖራለሁ ተደራድጄ እኖራለሁ ብላችሁ ከገባችሁ የሆነ ስራ ፕላን አድርጎ የምትንቀሳቀሱበት ገንዘብ ያዙ። እቃ አይኖራችሁ፣ አንድ ሳህን እና አንድ ማንኪያ፣ አንድ ድስት ይኖራችሁ። ከዛ በኋላ ስራ ጀምሩ። ስራ ከጀመራችሁ በኋላ ስራው የስራው ሂደት አሪፍ ከሆነ ቀስ ቀስ እያላችሁ የቤታችሁን እቃ ማሟላት ይችላል። ይህ ብን አልጋትም ፍራሽ ላይ ተኙ። ምን ነው ማዳም ቤት ጧት እያነሳሽ ማታ እያነጠፍሽ አይደል? ስተኝ ስትኛ የኖርሽው ሀገርሽ፣ ምን ችግር አለው? እንኳን አይደለም ፍራሽ ፍራሽ ይቅርና ሳር ፍራሽ ላይ ተኝ፣ ግን ተነስተሽ ስራሽን ስሬ። ስለዚህ ለውጥ ይመጣል። ለውጥ ስራ ስራ ስራ ካልሽ፣ እንደ ማዳም ቤት በጠዋት ተነስተሽ ማዳም አየች ሳይሆን፣ የነገውን ለነገ ብለሽ አስበሽ፣ ጠዋት ተነስተሽ ስራሽን ቶሎ ቶሎ ከሰራሽ ቀልጣፍ ብለሽ እንትን ካልሽ ከተንቀሳቀሱ ስራ ይኖርሻል። በራስሽ ኮንፊደንስ ይኖርሻል። ገንዘብሽን ማያዝ ትችያለሽ። ለከሌ መቶ ለከሌ ሺህ ለከሌ አስር ሺህ ለከሌ አምስት ሺህ ማከፋፈል ትተሽ አንቺ ብር ማከፋፈል አይደለሽም። አለሽ የለኝም ይዟል እንደዚህ እንደዚህ እንደዚህ አድርገዋል። ገንዘብ እጄ ላይ እጄ ላይ ካለ ይጠፋል ብለሽ ለቤተሰቦችሽ ለማንም ቢሆን ለማንም በቃ ከአረብ ሀገር እንደምትመጣሽ ያውቁ ሁሉም ተበዳሪ ሁሉም ማለት ነው። ማበደር የለም ብድር እና ቁጣ በዛ ሄደ ይበደሩ። አንቺ አንድ ብድር ማበደር የለብሽም። ገንዘብ ሲይ አደረግሽ ምን ያስፈልገኛል በዚህ ወር፣ እሺ ሳር ፍራሽ ላይተኛው በሚቀጥለው ወርም ሳር ፍራሽ ላይ ነው የምተኛው። አይደለም አሁን ቢያንስ ፍራሹ ይሁንና ቢያንስ ካፍ አልፍ ብዬ ልተኛ፣ ትንሽ እያልጋ ሊያስገባ በትንሹ ስነግርሽ ነው ማለት ነው። እኔ ኖር ያለሁ ሳር ፍራሽ ላይም ተኝቼ፣ ታጣፊ የሽቦ አልጋ ላይም ተኝቼ፣ መዝቦል አልጋ ላይም ተኝቼ አይቸው አዲስ አበባም በደንብ ተመራምር ይሁን ወደ ስድስት ይልቁት ማለት ነው እና ሁሉም መተ ዋናው መኝታው አይደለም መኝታው ሳይሆን ሀሳብ ነው የሚያስተኛሽ አሳብ ከሌለብሽ እኔ ሳርፍራሽ ላይ የምተኛ ጊዜ ቀን ስራ ሰርቼ ጠዋት ሁለት ሰዓት ስራ ገብቼ ማታ 11 ሰዓት ከስራ ወጥቼ እዛው ሻወር ውስጥ ነው መጣ ልክ 12 ሰዓት ሲል ቤት ይደርሳሉ የሆነ ነገር እየበላው ነው መጣው ብስኩት ነገር እየበላው እመጣለሁ? ገብቼ እተኛለሁ በሬን ገባለሁ ዘጋዋለሁ፣ እንደዚህ ዘግቼው እተኛለሁ። ልክ ጠዋት ሰባት ሰዓት ነው የምነሳው። አንድ ሰዓት እነሳና የሆነች ነገር ሹሮ ነገር ገንፈል አድርጌ እንጀራ ከሱቅ አለ ጎረቤቴ፣ አንድ እንጀራ ብቻ ፈትፍቼ እየሄዳለሁ። ምሳዬን ብቻ ነው የምበላው። ምሳዬን ከቤት ተሰራ እንደዚያው ምሳዬ፣ ሹሮ እየበሰለ ምን አይደለም፣ ገንፈል አድርጌ በእንጀራ ፈትፍት አድርጌ እየሄዳለሁ። እዛ ምሳዬን በላለሁ። መጣ ወይ ሳምቡሳ ወይ የሆነ ነገር እየበላሁ እመጣና በሬን ዝግት አድርጌ እተኛለሁ። የዛ ጊዜ ማታ የተኛው ጠዋት ነው የምነሳው። ከዛስ፣ ትንሽ እየተቀየረ ሲመጣት፣ ትንሽ እየተቀየረ ከቀን ስራው ትቼ ደግሞ ፋብሪካ እየሰራሁት ሲመጣት አራት ሰዓት ነበር ብቻ፣ አራት ሰዓት ብቻ፣ አራት ሰዓት ተኝቼ ነው ፓስፖርት ራሱ ያወጣት ማለት ነው። ይህም እንደ አንድ ዜና ነው። እና እንደዛ እያላችሁ ሂሳብ ሲመጣ፣ ገንዘብ ሲኖራችሁ፣ አልጋ ቢኖራችሁ ራሱ እንቅልፍ የላችሁ። ስለዚህ ቀስ እያለ እየታደገ ኑሮ ይቀጥል። ነገር ግን ኮተት እየኮተትሽ ገንዘብሽን ለኮተት ከሰጠሹ በኋላ ተመልሰሽ ያንን ኮተት ማስቀመጫ ቤት ተከራይተሽ ነው እንደገና ወደ ሌላ ስደት የምትሄጂው። ስትመለሽ ደግሞ አታገኙም። ያ ሁሉ ኪሳራ ከሚሆንብሽ ገንዘብሽን ሴባ አድርጊና መጀመሪያ በሰላም ግቢ። ከዛ ቤተሰቦችሽን ጠይቀሽ ወደ የሚፈለገው ትሄጃለሽ። ቤተሰቦችሽን ጠይቂ እግዚአብሔርንም በጸሎት ቤተሰቦቻችንን እንደምንጠይቀው ሁሉ ከእግዚአብሔር በትርቀም በጣም ስለምንቆይ ቤተሰቦቻችንን ከጠየቅነው በኋላ አንዱ ገዳም ሄድ ብለን ስልካችንን ዝግዝግት አድርገን ከሰዎችም ራቅ ብለን እኛና ፈጣሪ ብቻ ተነጋግረን፣ ከዚያ በኋላ ኑሮ ከሆነ ኑሮም ከሆነ ለጊዜው ራሳችንም መኖር ካለብን እግዚአብሔር የሚሰጠንን ተቀብለን በሰላም ወተን የምንኖረውን የምንሰራውን ነገር መጀመር እላችኋለሁ ስለምትከታተሉኝ ስለምታበረታቱኝ፣ በጣም አድርጌ አመሰግናለሁ። እዚህ ባላገሯ ከእናንተ ጋር ቆይቻለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ወዳቸዋለሁ። መልካም ቀን።